አለ፣ ወንድማ እንዴት ነው አንተ? ቀኝ እጃችን ተቆረጠ ወንድማ ያጨለመ ከባድ ሐዘን ሆኗል። የማልጠግንበት ዘላለማዊ ስብራት የማላገግምበት ሆኖብኛል ይላሉ ወንድማለም። ላለማመን ሞክሬ ከራሴ ጋር ብዙ ታገልኩ። የምር ግን አመረርክ፣ በቃ ሄርክ ሲሉ ገለጹት። ቃል የለኝም። በሽምግልና ስም ተዘናግተ የከፈተብህን ጦርነት ለመግለጽ እንኳ ይከብዳል ብለዋል። ከህዋት እስከ ብልጽግና ሰራዊት እያል ዛለ ክንዶች በስልጣን ፍትወት ለወደቁ ወንበዶች የዋህነት ሀዛላቸው የተከፈተብህን ስብእና ግድያ ስንቃወም ዘመቻ የጠነከረው ሳች መንደር ጭምር ነበር። በመሆኑም መዚያ 3 ቀን 2017 ዓም የገብርዬ ሽኝት የሆነውን የጨጨሆ መድኃን ያለም ፍሬ ከፍ ያለው ደሴ እውነት ወደ አባቶቹ ርስት ወደሆነው ሁለተኛ ምሽግ ወደ ሚሊኒክ ሚሊኒክና ወደ አጼን ቴዎድሮስ ገብርዬ ተቀላቀል እንጂ አልሞተም ሲል የሸዋ ጠቅላይ ግዛት እዝ መግለጫ ወጥቷል። ሜጀር ጀኔራል ከፍ ያለው ደሴ ለሁለተኛ ህዝብ አላማ የተከፈለ የህይወት ዋጋ ነው ብለውታል። አይዞ አሁን መጥናናት ነው መጥናናት ነው በቃ አሁን መጥናናት ነው፣ ያለው ሰራዊት መሰብሰብ ነው። ሊስጥልን ውድ የኢትዮ ከረንት የኢትዮ ገጽ ተከታዮችና አድማጮች እንደምን አላችሁ። በዛሬ ሰፋ ያለው ትንታኔ ይዘን የቀረብ ነው ሜጀር ጄኔራል ከፍ ያለው ደሴ ስለተሰዋበትና ስለ ህይወቱ ታሪክ ነው። እዚህም ጋር ተያይዞ በአማራ ክልል በአራቱም ግዛቶች ያሉት በሸዋ በወሎ በጎጃም በጎንደር ያሉት የፋኖ አመራሮች ድንገት ቅጽበታዊ የሆነበትን ድርጊት ስለ ጄኔራል ከፍ ያለው ደሴ መግለጫ ሰጥተዋል። የዚህንም ትንታኔ ይዘን እንቀርባለን። ሰላም ጤና ይስጥልን ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ ዝርዝር ዜና ስናል ከአማራ ፋኖ በጎጃም ከአማራ ፋኖ በጎንደር ከአማራ ፋኖ ሸዋ እዝና ከምስራቅ አማራ ፋኖ የተሰጠ መግለጫ አማራ ህዝብ ትግልን ለመጥለፍ መሞከር በአጥንትና በደማችን መቀለኑ ሲሉ መግለጫ ወጡ። የአማራ ህዝብ ትግል የሚከፍለው ወይም የሚያወናብደው ሐሳብ ጊዜ ያለፈበት ቁማር ሲሆን ሐሳቡና አሳቢው የሞቱ ናቸው ብሏል። ባለፉት 50 ዓመታት በኢትዮጵያ ሰማይ ስር የሚመራው ፖለቲካ መሰረቱ አጽሙና ጣራው አማራ መጥላት ላይ ያደረገና አርክቴክቸሮቹ ወይም አወቃቀራቸው አማራ ጠሊነት ትርክት ያሰባሰባቸው የፖለቲካ ኃይሎች ናቸው። ይህ የፖለቲካ ሴራ የተረዱና የአማራ ልጆች ጊዜው በጊዜው አማራነታቸውን ተሰባስበው የአማራ የሆነ ፖለቲካ ድርጅት አቋቁመው የተሰራውን ሴራ ለመታገል ቢሞክሩ በወቅቱ በነበረው የወቅቱ የፖለቲካ ከመረዳት ንቃተ ህሊና ማነስ ከጠላትነት ብርቱ ጉልበት ጋር ተደምሮ ማሸነፍ ቀርቶ ተገዳዳሪው መሆን አልቻለውም ነበር። ይህ በእንዲህ እንዳለ በዚህም የተነሳ የአማራ ህዝብ እውነተኛ ወኪሎቹን ከመምራት ይልቅ በተፈጠረለት ብሔራዊ አማራ ዲሞክራሲ ንቅናቄ ባጭሩ ቢያድን ለሶስት አስር ዓመታት ያህል ሲመራ ቆይቷል። በህወሃትና በህያድን ውላጅ ድርጅቶች በጠላትነት ተፈርጆ የኖረው ህዝባችን የጠላቶቻችን ጥብረት በህዝባዊ ትግል አሸንፎ የኢትዮጵያ ህዝባዊ አቤቱ ሀይ ዲሞክራሲ ግንባር ኢህአዴግ በ2010 ዓ ም ከመንበር ስልጣኑ መገርሰስ ችሎ ነበር። በህዝባዊ ትግል የተገኘው ድል በማንኛውም መልኩ መተኪያ ያልነበረው ድል ነበር። እንዳለመታደል ሆኖ ግን በህዝብ ትግል የተገኘው ድል በፖለቲካዊ ትግል ለመርገም ሳይቻል ቀርቶ የህዝባዊ ወያኔ ሓርነት ትግራይ ህወሓት አገልጋይ የነበረው ብሔራዊ አማራ ዲሞክራሲ ንቅናቄ ወይም ብአዴን በህዝብ ትግል ነጻ ወጥቶ አዴፓ ሆኖ የነበረ ቢሆንም በፖለቲካ ትግል ተሸንፎ ለኦነግ ብልጽግና በመገበር አማራ ብልጽግና በሚል የዳቦስን በመቀበል ወደ ቀደመ ጸረ አማራነት ግብሩ ተመልሷል። በመሆኑም የኦነግ ብልጽግና ፖለቲካ ኃይሎች አማራ ብልጽግናና የኦነግ ብልጽግና ፓርቲ የጦር ኃይል ጸረ አማራነትና ጸረ አማራ ትርክትን በማስቀጠል የረቀቁ ቴክኖሎጂዎችና ዘመናዊ መሳሪያዎችን በመጠቀም በመደበኛና ኢመደበኛ ኃይሎች በመታገዝ በህዝባችን ላይ ጦ ከከፈተ እነሆ አምስት ዓመት በላይ ያስቆጥረዋል። የአማራ ህዝብም ደቡብ በተመጠጡ የፋሽስት ኃይሎች የተከፈተበትን ጦር ምንም እንኳ የማይፈልገው ጦር ቢሆንም የህልውና ጉዳይ ስለሆነ ራሱ እየተከላከለና አባገነን ስርዓት እየተዋጋ ህልውናውን ለማስጠበቅ የህልውና ጦርነት ውስጥ ይገኛል። ህዝባችን የህልውና ጦርነት ውስጥ የገባው በቅድሚያ ህልውና ለመታደግ ሲሆን በመቀጠልም ያባገነኑ ፀረ አማራ ኃይሎች ጥምረት የሆነውን መንግስት ለመገርሰስና የአማራ ህዝብ የራሱ ጣፈንታ በራሱ እጆች የመጻፍ ተፈጥሯዊ መብት ለማንበርና ለማንጸባረቅ ነበር። የአማራ ህዝብ ተፈጥሮ የቸራችውን የመኖር መብት ሳያረጋግጥ፣ የተስተካከለ ህዝባዊ መንግስት ስርዓት ሳይከተል፣ ጥቅሞቹን ሳያስከብር ከትግል ሜዳ በፍጻሜ የሚያፈገፍግ ነገር አይሆንም። ወደኋላም አይመለስም። እነዚህ ላይ መዘንጋት የሌለበት ነገር ህዝባችን በትግሉ እጣ ፈንታውን ይወስናል ማለት ትግላችን የህዝባችን እጣ ፈንታ ይወስንበታል ማለት አይደለም። በህዝባችን የሚወሰነው ትግልና ህዝብ እጣ ፈንታ እንጂ እጣ ፈንታ በትግል የሚወሰንበት ህዝብ የለም። በተያያዘም ለሁሉም ኢትዮጵያውያን ልናሳውቀው የምንፈልገው ጉዳይ ይላሉ በመግለጫቸው በትግላችን እጣ ፈንታ ልንሰጠው ሆነን ልንነሳው የምንፈልገው ሌላ ኢትዮጵያ ብሔርም አለመኖሩን ጭምር በጥንቃቄ አወቁልን ብለዋል። በመሆኑም በተለያዩ ሚዲያዎች የምንሰማው መነሻችን አማራ መዳረሻችን ኢትዮጵያ አይነት መፈክሮችን የተከበረው የአማራ ህዝብ እጣፈንታው ሆነ የተከበረ ሌሎች ኢትዮጵያ ብሔሮችም እጣፈንታው በራሳቸው የመወስን ስልጣን የሚጋፋ ስለሆነ የህዝብ ይሁንታ እስኪሰጠው ድረስ በማንኛውም ድርጅት ሆነ ታጋይ መኖ መነጋገር የሌለበት ሲሆን ሊታረም የሚገባ ሀሳብ ነው ብለዋል። በተለይ ከዚህ ቀደም በህዝባዊ ግንባር፣ አሁን ደግሞ በህዝባዊ ሰራዊት አመራር ነ በሚሉ መሬት ላይ ላይ ግን በግለሰብነቶች ብቻ የምናውቃቸው ግለሰብና በደቀ መዘምሩት እየተነሱ ያሉ እነዚህ አይነት መፈክሮች የትግላችን ታማኝነት በህዝባችንም ሆነ በሌሎች ኢትዮጵያዊ ዘንድ ጥርጣሬ ውስጥ የሚጥል ነው። በመሆኑም ህዝባችንንም ሆነ ሌሎች ኢትዮጵያ ሊረዱት የሚገባው ጉዳይ ይህን ሀሳብ በትግላችን ውስጥ ቦታ የሌለውና ሀሳብ መሆኑንና የትግላችን ፍትሐዊና እውነተኛ ለማጠልሸት የተነሳ አጉል መፈክር መሆኑን ነው። ከዚህም ጋር በተያዘ በተለያዩ ጊዜ የልዩ ልዩ ድርጅቶች መሪ የነበሩና አሁን በነበረው ግለሰብና ና የምናከብረው አቶ እስክንድር ነጋ በ06/07 ያው ማለት በመጋቢት 06/2016 ዓ.ም የህዝባዊ ግንባር መሪነታቸውን አጠናቀው እንደ አዲስ የመሰረቱት ህዝባዊ ሰራዊት መሪ መሆናቸውን በመግለጽ መግለጫ አውጥተው ነበር። ይሁንና በመግለጫቸው እታገለዋለሁ የሚለው መንግስት ደመጣጭ ሲለው የአማራ ፋኖ ታጋዮች ደግሞ የደም ነጋዴ በማለት ተሳልቋል። ስለሆነም በአራቱ የአማራ ግዛቶች ያለንፍ የአማራ ፋኖ እዞች የምንከተለው የግለሰቡን ስራዎችና ምድር ላይ ያለ እውነታ ለህዝባችንና ለዓለም አቀፍ ማህበረሰብ ማሳወቅ እንወዳለን ብለዋል። በረጅም መግለጫቸው የአማራ ህዝብ የቁርጥ ቀን ታጋዮች ባደራጁት ስቡ ህቡ አደረጃጀትና ልዩ ልዩ የአማራ ፋኖ መዋቅሮች በጥምረት ባደረጉት የትግል እንቅስቃሴ የመጀመሪያ የትግል ምዕራፍ መጋቢት 242015 ዓ ም በህዝባዊ ዓመፅ ሲያስጀምሩ ትግላችን ያለምንም መከፋፈል የተሳካ ህዝባዊ ትግል በማስጀመር የተቀመጠለትን ግብ መጥቶ ነበር ብለዋል። በአራቱም ግዛቶች ማለት በአማራ ክልል ባሉት በአራቱም ግዛቶች በሸዋ፣ በወሎና በጎጃም በጎንደር የነበሩ የፋኖ መዋቅሮችም በአማራ ፋኖ አስተባባሪነትና በአማራ ህዝብ የቁርጥ ቀን ልጆች መሪነት ከህዝባዊ አመፁ ቀጥሎ በትጥቅ ትግሉ የክልሉ ዋና ዋና የወረዳና ዞን ከተሞች መቆጣጠሩ በቆጨቋኙ መንግስት፣ ክልል መዋቅር ማፈራረስ ተችሎ ነበር ብለዋል። በዚህም ወት የነበረብንን የአቅም ክፍተት ለመድፈን ትግላችን ከአማራ ክልል በማስወጣት የአገዛዙ ቁንጮ ወዳለበት ወደ ሀገሪቱ ርዕሰ ከተማ ለመገስገስ በምንሞክርበት ወት ይህ ግለሰብ ለጣላቶቻችን የሚመች መንገድ የትግል ጓዶቹን በመክዳት የነበረበትን ህቡ አደረጃ ማጀት በመተውና በማራ ፋኖ መዋቅር በማፈንቀጥ ለህዝባችንም፣ ለአለም አቀፋዊ ማህበረሰብ የተሳሳቱ መረጃዎች በመልቀቅ ህዝባዊ ግንባር በሚባል ወታደር አልባ ትጥቅ ትግል የሚያደርግ ድርጅት ማቋቋሙን በግልጽ በይፋ አሳወቀ።

በዚህም በተቋቋመው አዲስ ድርጅት ምክንያት በየዕለቱ በአማራነቱ የጅምላ ፍጁት እየተፈጸመበት ያለው ሕዝባችን እንዲናወናብድ ያደረገ ሲሆን የአማራ ፋኖ ትግል ሲጀመር ጅምሩ ሲደገፍ የነበረው ዓለም አቀፋዊ የአማራ ድርጅቶችና የትግል የሀብት ምንጭ ሆነው የአማራ ዲያስፖራ በብዙ መልኩ እንዲከፋፈል አድርጓል። በተጨማሪም በወታደር አልባው ግንባር ስም የተለያዩ የዓለም ክፍሎች ገንዘብ በማሰባሰብ ለነጻነቱ የወጣን የፈነነ ወታደርና የፋኖ መዋቅር በገንዘብን ለመግዛት

በዚህም ምክንያት ትግላችን ወደ ርዕሰ ከተማ መግፋት ይልቅ በተፈጠረብን አዲስ ክፍተትን ለመድፈን ስንል በቁጥራችን ስር የነበሩ የዞን የወረዳ ከተሞች በመልቀቅ አፈግፍገን ወደኋላ ተመለስ። በዚህ ግለሰብ ምክንያት አሉ የተፈጠረው ክፍተት ለመድፈን የተደላደልና ከሌብነት የጸዳ የሀብት ምንጭ ለመፍጠር ተስፋ የሚደረግበትና ብዙሀን ያቀፈ የፖለቲካ ንድሮር ለማድረግ የተማከለ ዲሞክራሲያዊ መንገድ ለመፍጠር ስንል በየጊዜ ያገኘነው እንድል ከማስጠበቅ ይልቅ የትግ የድሉን ክፍተትን ለመርፈን ወንድምን መያዝና ወንድምነትን ማስጠበቅ ይሻላል በማለት ከተሞቻችንና ወገኖቻችን ለጥላት ለመልቀቅ ተገደናል አሉ። ስለሆነም በአማራዊ ጨቋኝነትና ጨዋነት፣ ሆደ ሰፊነትና ወንድማማችነት ለማጠናከር የጋራ አመራር ለመገንባት ስንል በታወቁ ሽማግሌዎችና ወደ ተደጋጋሚ ውይይቶች ሲመቻች ከግለሰቡ ጋር ደስ ሳይለው ሲቀር ደግሞ በተወካዮቹ ጋር አድርገናል። በተለያዩ ጊዜያትም በአማራ ብሔርተኝነት የህዝብ ትግል ህልውና ትግል መሆኑን በተመለከተ የኃይል መከፋፈልና አደጋውን በተመለከተ በህዝባዊነቱና በጋራ አመራረቱ አስፈላጊነቱን ጉዳዩ ውይይቶችን አድርጎ አሁንታይ ስምንላ ብንደርስም ግለሰቡ ቃሉን የሚጠብቅ ሆኖ አልተገኘም። በቃሉ መገኘትና አማራ ሆኖ መታገል የከበደው ግለሰቡ የህዝቡን ትግል የእሱ ትግል ለማድረግ ከተጓዘ ርቀት በተጨማሪም በተለያዩ ቦታዎች በመፍጠር የልዩነት ምክንያት መሆኑን ስራዬ ብሎ ይዞታል። ከዚህም ስራው ለትግሉ ለታጋዩና ለአማራ ህዝብ ያለው አለመተማመን በተደጋጋሚ በግልጽ በገሃድ አሳይቷል። ግለሰቡ በአማራ ህዝብ ትግል ታዝሎ አራት ኪሎ የመግባት ፍላጎት እንጂ አማራ ህዝብን ጥያቄ ከአማራ ህዝብ ታጋዮችና መሪዎች ጋር በመቀናጀት መመለስ የሚፈልግ አለመሆኑን በየጊዜው የሚያደርጋቸው ከፋፋይ አጀንዳዎችን አስመስክረዋል። ሰውየው የትወናውና የናቀው ህይወትም ካለው ለማይጠረቃ የመንገስ ፍላጎት እንጂ ለአማራ ህዝብ ብሎ መስዋዕትነት እየከፈለ አለመሆኑን አሳይቷል። አለም አቀፋዊ አስተባባሪነትን የመደባቸው ግለሰቦች ከግንባሩ ጋር አብሮ መስራትን ያቆመ ሲሆን በሀገርም ውስጥም እምነት ጥሎበት የነበሩት ሁሉ ከእርሱ በከፋፋይ አካሄድ ተለይተዋል። በመሆኑም ህዝባዊ ግንባር የአማራ ህዝብ ትግል በመሸከም ቀርቶ አብሮ መሄድ እንኳ የማይችለው ስለሆነ በገንዘብ ማሰባሰቢያነት ያለፈ ስራ ሳይሰራ ህዝባችንን ና የአማራ ዲያስፖራ አወናብዶ ትግላችንን አጓቶት ከስሟል። በመሆኑ የአማራ ህዝብ ቢፋ እንደሚያውቀው ከሆነ በአሁኑ ሰዓት በአራቱም ግዛቶች ያሉት የአማራ ፋኖ ታጋዮች የጋራ አደረጃጀት፣ የጋራ አመራሮችና የጋራ ፋይናንስ ስርዓት ያለው አንድ ወጣትና ወጥና ወታደራዊና ፖለቲካዊ አደረጃጀት ለመፍጠር የእዙ አደረጃጀቶች እየመሰረቱ መሆኑን ይታወቃል። እነዚህ አደረጃጀቶች አንድ የተማከለ የአማራ ፋኖ አደረጃጀት በመምጣት የህዝባችን ጥያቄ በአጭር ጊዜ ለመመለስ ታላቅ ስራ እየሰራ ይገኛል። በመሆኑም ይህ አደረጃጀት ሊፈጥረው የሚችለው የአንድነት ኃይል ቦታ ሊያሳ ይችላል ብሎ የሰጋው የከሰመው ግንባር መሪ አቶ እስክንድር ነጋ የሚፈጥረው አማራ አታጋይና ታጋይ ድርጅት አማራ ፋኖ በሰጠው ኃይል በፋይናንስ ለማዳከም አዲሱ የገንዘብ መሰባሰቢያ ፕሮጀክት በመጋቢት 2016 ዓ ም በቀን ስድስት ይፋ አድርጎ ነበር። ይህም የማይሳካ ጉልምኞት የሆነው የአማራ ህዝብ ህዝባዊ ሰራዊት የሚባል ፕሮጀክት ባልድራስ እና ከግንባሩ የተለያየ ስራ በመስራት እንደማይችል ሁሉም የአማራ ተጋይ ይገነዘበዋል። ለህዝባዊ ሰራዊቱ በሚባል አየር ላይ ያሉ ቡድን መፍጠሩ ግንባር መሰረተ ጊዜ እንዳደርገው ህዝባችንን በውጭ የሚኖሩ አማራ ዲያስፖራ በማወናበድ እንዲሁም ትግላችንን ለመጎተት ለመጥለፍ፣ ካልሆነም ለመከፋፈል ያደረገው ሙከራ ለመርከም አስቦ መሆኑ ግልጽ ነው። በመሆኑም አሁን ባለበት የትግል ምዕራፍ የአማራ ህዝብ ትግል ለመጥለፍም ሆነ ለመከፋፈል የሚደረገው ሙከራ በአማራ ጠልነት ካበደውና ከፋሽስቱ የብልጽግና መንግስት እኩል የምንታገለው ሀሳብና አመራር መሆኑን እናሳውቃለን ብለዋል። ከህዝባችን ህልውና በላይ ግለሰባዊ ህልውና የሚገስፍበት ከህዝባችን ክብር በላይ ግለሰባዊ ክብር የሚበልጥበት የህዝባችን ትግል ለግል ቡድንና ጥቅም የሚያውል የሰማዕታትን የከበረ ለአማራ ህዝብ የተከፈለ መስዋዕትነትን ለግል ክብሩ መወደስና ማቅረቢያ መስዋዕትነት አድርጎ የሚመለከተን ማንኛውም ቢአዴናዊ ኃይል ግለሰባዊ ወይም ድርጅት ከአማራ መሬት በላይ ብሎም በኢትዮጵያ ሰማይ ስር እያየን የምንታገስበት ጊዜ አልፏል። አቶ እስክንድር የህዝባችንን ህልውና ትግል ከተቻለው ለመጥለፍ ካልሆነ ለመከፋፈል እስካሁን ሰዓት ድረስ በመንቀሳቀስ ላይ ነው። የብዙሃኑ የጀግንነት ታሪክ በመጠቅለል ጀግና ቆራጡ በመባል የሰከረው የግለሰብ የህዝባችንን ትግል መጥለፍ ወይም መከፋፈል የአማራ ህዝብ ህልውና ትግል ቀይ መስመር መሆኑን መረዳትና መስተካከል ካልሆነም የፖለቲካ አስተሳሰቡን ውርድና ቁመና ሊመጥን የማይችልበት የትግል ሜዳችን ራሱ ማግለል ይኖርበታል ብለዋል። የአማራ ህዝብ ትግሉ አማራ ሆኖ አማራ ስለ ልቦና የሌለው ታጋይም ሆነ ድርጅት መሸከም አይችልም። አማራ ህዝብ ትግል የግለሰብ ፖለቲካ ህልውና ማስቀጠያ አማራጭ ትግል ሳይሆን የህዝባችን የህልውና ጥያቄ መመለሻ አማራጭ አልባ ትግል ነው ብለዋል። ስለሆነም ህዝባዊ ግንባር የሚባል ህልውና የሌለው ፕሮጀክት ህዝባችንን የህልውና ትግል አላማ ያልሆነው ከባልደራስ ወይም ከግንባሩ የተለያየ ስራ መስራት የማይችሉ ፕሮጀክት መሆኑን ሁሉም ትግሉ ይመለከተኛል የሚለው አካል ሁሉ እንድረዳው እናሳስባለን ብለዋል አቶ እስክንድር ነጋ። የአማራ ሕዝብን ታጋዮች የደም ነጋዴዎች ሲል ከመንግስት ጎን እኩል የምንጠቀስ ጠላት መሆናችንም ገልጿል። በእርግጥ ሙገሳና ከንቱ ውዳሴ ሲበዛ የምትናገረው ያሳጣል ይባላል። ባልነበረበትና በማያምንበት የአማራ ሕዝብ ትግል ድንገት ተገኝቶ የትግሉ ባልተቤት አንተነህ ሲባል ባላደራጀው የፋኖ መዋቅር መሃል ተገኝቶ ፎቶ ሲነሳ የፋኖ አደራጅና ተጓጊ ካንቶ ወደ ላሳር የሚል ውዳሴና ዜማ ሲቀርብለት፣ ከሙገሳው ዝናብና ውሽንፍር የተነሳ ማየት የተሳነው አይነ አይኑ በትግል ሜዳ ውሃ የህይወት ዋጋ የከፈሉና ሲከፍሉ የሚውሉ ጀግኖች የደም ነጋዴ ብሎ ቢሳደብ የሚገርም አይደለም ብለዋል። ግጥ የደም ነጋዴ ማን ነው? በማያምንበት የአማራ ብሔርተኝነት የአማራ ህዝብ የህልውና ትግል መሀል ተቀምጦ የቀደመ ዝናውን በመጠቀም ትግሉን የሚከፋፈል አይደለንምን? አንድ ወታደር ሳይኖሩ በየጊዜው በአማራ ስም አዳዲስ ድርጅቶች በመመስረት ዶላር የሚሰበስብበት አይደለም። ለነጻነቱ የፋነነ ወታደር በገንዘብ ለመግዛት የሚሰራ አይደለም። የህዝብ ትግል ሲከፋፍል፣ ሲያጓተት አሻግሮ እንደማይመለከት ሆኖ የሚመለከት ታጋይ ነኝ ባይ በሱ ወዲያ ማና አለ? በአማራ ህዝብ ትግል ውስጥ የደም ነጋዴ ያሉ ከተባለ በእርግጥም ያሉት አቶ እስክንድር ግብረአበሮቹ ናቸው። በተጠጉበት የትግል ተቅጽላ ሆነው በመውጣት በመውረስ የአማራቸውን በገዳማት ለመነኩሴ የመጨፍጨፍ ምክንያት የሆነው ምንም እንኳ በንጹሐን መጨፍጨፍ ተጠያቂው ጨፍጫፊው ስርዓት ቢሆንም በአራቱ የአማራ ግዛቶች ለነበረው ለተፈጠረው የፋኖ መከፋፈል የመጀመሪያው ተጠቃሽና በአማራ ህዝብ ነጻነት ታጋዮች ደም የሚነግዱ ከእርሱና ከግብረአበሮቹ በላይ ማን ሊጠቀስ አይችልም። ለህዝባችን ካለን ክብር የተነሳ ጉዳዩን በውይይት ለመፍታት ትግሉን ለማስፍጠን ብንሞክርም ግለሰቡ በያዘው የፖለቲካ መስመር ልዩነት የተነሳ ትግላችንን ለመጥለፍ ወይም ለመከፋፈል ካልሆነ በስተቀር ሌላ የአንድነት ፍላጎት እንደሌለው በተደጋጋሚም በስራው አረጋግጧል። ስለዚህ በተጋረጠበት ትግል አካል ሆኖ መስራት ካልቻለ ትግላችንን መጥለፍ ሆነ መከፋፈል ማንታገሰው ቀይ መስመር መሆኑ እንዲገነዘብ እንወዳለን ብለዋል። ይህ በእንዲህ እንዳለ የሚከተሉት መልእክቶችን ለተከበረው ህዝባችንና የአማራ ዲያስፖራው ለሚዲያ አካላት ማስተላለፍ እንወዳለን ብለዋል። የተከበረ ሆይ፣ የአማራ ህዝብ በአማራ ጠል ኃይል ቅንጅት ሲፈጸምበት የኖረው በደል ለመመከት በተደጋጋሚ ትግል ሲያደርግ ኖሯል። በመሆኑም በየጊዜው በትግሉ መሃል ወይም ጎን በሚፈጥረው አፈንጋጭና ካህዲ ኃይሎች ትግሉ ሲጠለፍና ሲከፈል በመኖሩ ህዝባችን ብዙ የመከራ ዓመታት አሳልፏል። በመሆኑም እነዚህ የመከራ ዓመታት ለመቋጨት በአራቱም ግዛቶች ያሉ የፋኖ እዞች በአንድ ወጥ ድርጅት ለመምጣት እየሰሩ መሆኑን እያበሰርን በጎን የሚፈጠረው እንደ ህዝባዊ ግንባርና ህዝባዊ ሰራዊት አይነት አሳሳች አደረጃጀቶች በመታገል የተጋረጠብንን የህልውና ጦርነት በአካባቢው ካሉ የአማራ ፋኖ እዞች ጋር በመሆን ፋሽስቱና ገዳዩን መንግስት እንዲዋጋን ትግሉን እንዲደግፍ ጥሪያችን እናስተላልፋለን ብለዋል። በአማራ ዲያስፖራ በሀገራችን ሰብአዊ መብት እንዲከበር ህዝባዊ ዲሞክራሲ መንግስት እንዲመሰረት በፖለቲካ ትግሉ በግንባር ቀደም የተሰለፉ ሀይል መሆናችን እንገነዘባለን ብለዋል። በተለይ በአማራ ፋኖ የሚደረገውን ትግል በሀሳብ፣ በፋይናንስ በዲፕሎማሲ ዘርፍ በመደገፍና በመብራት ከፍተኛ ድርሻ ይወስዳል። ነገር ግን ይሄ ዲያስፖራ ጉጉት የተገነዘቡት እንደ ግንቦት ሰባት፣ ባልደራስ ህዝባዊ ግንባር አይነት ድርጅቶች መሬት ላይ በሌልና ባልተጨበጠ የመድረክ ስብከት በማማ ለማስተላለፍ የሚፈጽሙት ማታለል በቅጡ መረዳት ያስፈልጋል። አሁንም ቢሆን በፋኖነትና ህዝባችን በናቀ ህዝባዊ ሰራዊት በሚል በወጣው ፕሮጀክት የዲያስፖራ እንዳይወናበድ መልእክቶቻችን እያስተላለፍን በግለሰቡ በአዲስ መልክ የተከወኑ አለም አቀፋዊ አስተባባሪዎች ከግንባሩ የቀደመ አስተባባሪዎች መማር በትግላችን እጃቸው እንዲታነሱ እናሳስባለን። ብለዋል ትግላችን ትግላችሁ አድርጋችሁ የሚዲያ ተቋም አሰራርና መርህ አክብራችሁ የምትሰሩ ሀቀኛ የሚዲያ አካላት የአማራ ህዝብ የህልውና ትግል ውስጥ እንዳይ ቋጭ ከተሳካላቸው ትግሉን ለመጥለፍ ስልጣን መቆናጠጥ ለማድረግ ካልተሳካላቸው ተቆርቋሪና ታጋይ በመምሰል ትግሉን ለመክፈልና በፋኖ ስም ገንዘብ ለመሰብሰብ የሚንቀሳቀሱ የህይወት ዋጋ የሚከፍልበት ትግል እንደዋዛ በገንዘብ ታጋይ ለመግዛት የሚሞክሩ አስመሳይ የህዝባችን ጠላቶች በሙያችሁ በመመርመር ለህዝባችሁ እንዲታሳውቅ፣ እንጠይቃችኋለን ብለዋል። በጋር ከታወቀው ፋሺስት ስርዓት የማይተናነስ ደረጃ ትግላችንን ለንግድ ያቀረቡ ወንድም መሳይ ጠላቶች ለህዝባችን ካላጋለጣ እናንተም ከጠላት ድርጎ የሚሰፈረላችሁ የጠላት ተባባሪ ጠላቶች መሆናችሁ በገዛ ግብራችሁ ስለምትገልጹ ህዝባችን ራሱ ከእናንተ እንዲጠበቅ የምናገኘው አጋጣሚ ሁሉ በማስተማር በማንቃት ከጠላት እኩል ኢላማ እንደምታደረጉ ለመግለጽ እንወዳለን ብለዋል። በማወቅም ሆነ ባለማወቅ ለጠላት አሰራር ማስፈጸሚያ በመሆን ለትግራችን መሰናከል እየሆናችሁ ያላችሁ፣ ከዚህ በፊትም ለህዝባችን ትግል ባደረጋችሁት አስተዋጽኦ የምናከብራችሁ ግለሰቦች፣ አደረጃጀቶች በተለይም ኢትዮ 360 ሚዲያ ለህዝባችን የህልውና ትግል ከከፈላችሁት እየከፈላችሁ ካሉ የመስዋዕትነት ዋጋ ፈጽሞ የሚቃረን በወገንተኝነት ኢመዛናዊ ተግባር እያስቀመጣችሁ ያላችሁን ጥቁር ጠባሳ በታሪክ መዝበር መዝገብ ላይ የሚሰፍር በመሆኑ እስከዛሬ ዛሬ ለህዝባችን የከፈላችሁት በምንም የማይተማመን አኩሪ አስተዋጽኦአችሁን አሁንም እያደረጋችሁ ባለው ተግባር ተገልብጦ የምትሸማቀቁበት ስለሚሆን ቆም ብላችሁ በማሰብ ሀቁን እንድትመረምሩ እንመክራለን ብለዋል። ናችን በተባበረ ክንዳችን የአማራ ፋኖ በጎንደር የአማራ ፋኖ በሸዋ እዝና የአማራ ፋኖ በጎጃም የምስራቅ አማራ ፋኖ ባወጡት መግለጫ ወይ ወንድማ፣ ነው እንዴት ነው አንተ ቀን እጃችን ተቆረጠ። ወንድማለም አይዟችሁ፣ አይዟችሁ። እንግዲህ ምንም ማድረግ አይቻልም። አይዟችሁ፣ አይዟችሁ። ማልዳ ነግሬው ነበር፣ ረትሆኝ ወንድማለም። አይዞህ። አሁን መጥናናት ነው፣ መጥናናት ነው። በቃ አሁን መጥናናት ነው፣ ያለውን ሰራዊት መሰብሰብ ነው። እኔ ልንገራችሁ፣ ማልዳም ነግሬዋለሁ ምንም ዝም ብለህ ሚዲያውን አስተላልፍልኝ፣ እኔ ልታይ፣ እኔ ዛሬ የትም ነው የማገባው እያለ እባክህን፣ ተተኳሽ ላይኖራችሁ ይችላል፣ ለእነሱም የሆነ አላጣም ምናምን እያለ ነው። ጥሶኝ የገባህ ማልዳ እኮ አይሆንም ነው ያልኩት። የአንተ ስልክ እምቢ ብሎኝ፣ የአንተ ስልክ እምቢ አለኝ፣ የእያሱ ስልክ እምቢ አለኝ። ሀብታሙ ሩቅ ነኝ፣ ሩቅ ነኝ፣ ባለበት ይቆም እምቢ አለ። እየሮጠ ነበር እያነፈነፈ የመጣው። እባክህ በስሜት አትግባ። ቆይ ረጋበል፣ ረጋበል ብያለሁ። ቀኑ ደርሶ ነው። ዛሬ ማለፋት ሆኖ ነው። የስድብ ማትላኩበት የስድብ ማትላኩበት እዛ ማዶ የስድብ ማትላኩበት እዛ ቡዳ ሰፈር በቴክስት በቴክስት የስድብ ማትላኩበት አንተ ሚሊሻ ነህ፣ እጅን ይዘን ለምን ወስደ እያሉ ተወኝ፣ ወንድምህ አለ ተወኝ። እንዲያውም ምን ታደርገዋለህ? ጦር እንኳን እንዳይሰበሰብ በአንድ ሰው እጅ ያለ ጦር እኮ ነው ታውቆ። ልክ እንደ አንተ ባትኖር ምን እንደሚሆን ሰው እስኪ በሱ ቀጠና ምን እንደሚሆን እስኪ በዛ ልክ ሰው አሁን እንዴት ነው? አዲሱ አዲሱ እንዴት ነው? አዲሱስ እንዴት ነው? ምን ገና ተበታትነን እናያለን። እራሱ በስዳን ወጣል። አሁን ወጣችኋል አይደል ሁላችሁ እና የተወሰነ ወጣል። እየጨለመ ነው እንግዲህ ብዙ እየተያየን አይደል

ይሄ እሱ እንትና የመጣው እነሱ የመጣው ማን ነው? ተሰባስበን እንግዲህ የምንችለው እናድርግ። እሱማ ያው አዲሱ ማለ መከተሉ እናለ እንቶኔ እንጂ ማለ አይደለም። እሱ እነሱ የመጣው እነሱ በጣም የሚፈልጉት እሱ እንትን አማን ነው ማን ነው አማን እንዳትለች አይደለም። እሱማ እሱንማ ስካ ሌላ የሚጫወትብን ተልእኮ ይዞ እንት ተልእኮ ያኛው እንጂ ያኛው ማነው? አንዱ ከነሱ የሚፈልጉት ከነሱ ኑሮ የመጣው? አና ማን ነው ነው ነው? አዎ፣ አለ የራሱ ክፍለ ጦር ነው ያለው። የቆራጡ ስልክ ላከኝ።